ክብርና ምስጋና የባህርይ የሆነ ጌታ ሆይ፣ ምሕረትህ ቸርነት ስላልተለየን ይህን ዕለት ባርከህ ቀድሰህ ስለሰጠህን እናመሰግንሃለን። እንዲህ እያልን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትም